ከዛሬ ሶስት ዓመት በፊት ዱባይ ነበርኩኝ። እሱ ደግሞ በሶሻል ሚዲያ ነበር የተገናኘነው። እዛን እዛ ሰርች የመጣሁትን ብር እዚህ አሳ ቤት ከፈተ። እሺ፣ ለሁለት ማለት ነው? አዎ። በትዳር ነው የተጋባችሁት? አይ፣ ዝም ብሎ በጓደኝነት ነው። አብራችሁ መኖር ጀመራችሁ? ዝም ብላችሁ? እሺ ከዛም አብረን መኖ ጀመርን እና እሱ የባህር ዳር ልጅ ነው። ከዛ የሆነ ሰዓት ላይ አሳ ሸኔዎች እያገዛችው ነው ምናምን በሚለው አስራ ሁለት ቀን እንዲ ቆመብን እና ትንሽ ገበያው ቀዝቀዝ አለ። ቀዝቀዝ ሲል የቤት ኪራይም በቃ ካለው አካውንት እየከፈል ትንሽ ሲዳከም ቤት አለው ባህር ዳር ላይ። እጅ ሸጭ ይመጣለሁ በሚለው ከዚህ ባህር ዳር ሄደ። እሺ፣ ከሄደ በኋላ የሄደው ግንቦት አካባቢ ነው። ሰኔ ላይ ደግሞ አንድ ከአረብ ሀገር እንዲሁ ከሌላ ልጅ ጋር መጀናገን ጀመረ። እሺ፣ ጀመረና ልጅቷን አታፈላልጋ አግኝታኝ ይሄ ልጅ ምልሽ ነው አለችኝ። ባሌ ነው ምን ነው ምናምን ስላት አይ እኔ እንኳን ጓደኛ ነው እንዲህ እንዲህ ብር ላኪልኝ ብሎኝ ብር ልኬለታለሁ አለችኝ ማለት ነ ማለት እንዴት ምናምን እየጠየቅኳት አይ እኔን እንዲ እንዲ ነበር አብረን ነበረን አንቺ በፊት ነው በፍጹም እኔ አላቃትም ብሎሻል በፍጹም አንድ ቤትም አንድ ቀንም አብረን አልኖርም ምናምን አለኝ አለች ከኔ ጋር ከአንቺ በፊት የሚያውቃት ናት ወይስ ከአንቺ በፊት ሚያውቃት አይደለችም አያቃትም። ከኔ በኋላ ነው፣ ከዚህ ግንቦት ነው የሄደው። ከኔ ላይ ነው ከእሷ ጋር የተዋወቀው የዛሬ አመት ማለት ነው። ከዛም ልጅቷ ብነግራት መጀመሪያ ላይ አመለችኝ እና አሁን ጭራሽ እኔንም ብሎ ካርጊያት ምናምን ብሏት፣ ውሸቷን ነው ስልኬን አስጠልፋ በጣም ብዙ ታሪክ ነው የተናገረው። ስልኬን አስጠልፋ ምናምን ምናምን አለኝ። ከቤተሰቤ ጋር ተዋውቋል። ከእርሱ ቤተሰብ ጋር በአካል ባልተዋወቅም በስልክ ተዋውቂያለሁኝ። የእኔም ቤተሰቦች ግን በሙሉ እኔ ያው የጅማ ልጅ ነ እዛ ድረስ ይዤ ውጄ ነበሩላ ግን እሷ አንድ ቀንም አብሬያት አላደርኩኝም ምናምን ብሎ ካደኝ። ግን አሁን እኔ የምለው ሰውየውን የእኔ አይነት ታሪክ ጋር ቢመሳሰልም እኔ አሁን የራሴን ህይወት እየኖርኩኝ ነው። በሰአቱ በጣም ተጎድቼ ነበረ። በጣም ብዙ ነገር ሁኜ ነበረ። ወላ ገንዘብ የነበረኝን ይዞ ነበር ይሄደው ኤቴሜን ሁሉ ይዞ ነበር የሄደው። አምስት ሳንቲም ሳይቀረኝ ሁሉ የቤት ኪራይ የምከፍለውን አጥቼ በጣም ተንከራትቼ ነበር። ግን አሁን እግዚአብሔር ይመስገን ስራዬንም እየሰራሁኝ ነው፣ ለራሴንም እያስተዳደርኩኝ ነው። እንደው ከዛ በኋላስ እንግዲህ በእርግጥ ጊዜው አጭር ነው አመት ያልሞላው ጉዳይ ስለሆነ ግን ስለ ፍቅር ያለሽ ምልከታ ስለ ቀጣይ ሕይወት በፍቅር መንገድ ላይ ስለ ቀጣይ ሕይወት ያለሽ ምልከታ ምንድን ነው? አይ በፍቅር መንገድ እንኳን ሰውን ማመን አሁን በጣም ነው የሚከብደኝ። ግን አሁን የሆነ ልጅ ጠይቆኛል። በቃ አለ አይደለ አምሳ አምሳ ፐርሰንት ነው ማምነው እንጂ ሙሉ በሙሉ አላምነውም። ጥሩ እስቲ ስልክ ቁጥርሽን አስቀምጭልንና አንዳንድ ነገሮችን እናወራለን። ህይወት ማለት ሁሉም በመስመሩ በሆነ አጋጣሚ ወይ ጎድቷል ወይ ተጎድቷል። ግን ደግሞ አይ በቃ ሰዎች ስንባል በጠቅላላ ወይ ጎድተናል ወይ ተጎድተናል። ስለዚህ በዛ መጎዳት ውስጥ ደግሞ ተሰብሮ መቅረት እንዳይኖር የቻለውን ያህል ለመፍትሄ ጉዳይ እንሰራበታለን እና ስልኩን ሳትዘጊው ለቃሉ፣ ስልክሽን ስጭልን እንደውልልሻለን። በዚህ ሳምንት የሚገርም ነው፣ በጣም እንግዲህ እኔ አሁን ምንድነው መሰለሽ፣ በሶሻል ሚዲያ ፍቅር፣ በሶሻል ሚዲያ ማለት ነው። ከባድ ነው። እኔ እንዴት እንደሚተማመኑ ራሱ ከባድ ነው የሚሆነው ማለት በአካል ማይተዋወቁ ምናምን ከሆነ መቶ በመቶ ሰው ለማመን በጣም ሚከብድ ነው የሚመስለኝ። አሁን እኔ ምንድን ነው ባለፈው ደግሞ አንድ እንደዚሁ ታሪክ እየሰማሁት ሌላ ሚዲያ ላይ ነው ያየሁትና ቲክቶክ ላይ ጌመሮች አሉ አለ ሌሊት ሲጫወቱ የሚያድሩ እና ጌም እየተጫወቱ በጌሙ ላይ ቅጣት ተብሎ ይቀጣጣሉ። አሁን ለምሳሌ ይህን ያህል ብር ትልካለህ ወይ ትልክ ያለሽ ምናምን ይባባላሉ። ወይም ደግሞ የሆነ አይነት ቅጣት ሻወር ውስጥ ግቢ፣ ዱቄት ተቀቡ፣ ምናምን እንቁላል፣ እንደዚህ አይነት ነገሮች አሉ አደለ። ከዛ በኋላ ምንድን ነው የተደረገው? እንገናኛለን አገኝሻል በቃ ቅጣት ቅጣት በዚህ ቀን እዚህ ቦታ ትመጫለሽ ሆነ ቅጣቱ። ለእሷ የደረሳት ማለት ነው። ከዛ በኋላ ያው የክስ ሂደት ላይ ነው ያለው። ምንድን ነው መደፈር ደርሶብኛል አስበሽዋል። እኔ አሁን አንዳንድ ጊዜ የምናየው ሁሉ ነገር ቀላል የሚመስልን ለምንድን ነው ማለት? አሁን እኔን በምስል ሰዎች ይመለከቱኛል አደለ? አሁን እዚህ እኔንም አንቺንም፣ ግን አያውቁንም። የምናወራውን ሰምተው ብቻኛን ተከትለው የሚመጡ ከሆነ ችግር ነው አይደል? በጣም ስለዚህ እዛ ቦታ ላይ እንደዚህ አይነት ነገር ሲደረግ ለምንድን ነው አሁን ለምሳሌ ጌምም ተጫዋቺ በቃ ገንዘብ ከሆነ የምትሠሪው ዱቄቱን ተቀቢ እንቁላሉንም ላይሽ ላይ አፍርጪ ምናምን፣ እሱ ችግር የለውም። በቃ ማለት እነሱ አምነውበት የሚሰሩት ስለሆነ ማለት ነው። ግን በዚህ ልክና በዚህ ደረጃ የማታውቂው ሰው ጋር በኮንፊደንስ እዚህ ቦታ በዚህ ሰዓት እንድትገኝ ስትባይ፣ እንዴት እዛ ቦታ ላይ ትገኛለሽ? ከዛ ሲቀጥል ደግሞ መገናኘት ስ ካለብሽ ቦሌ አምሮ ደምቋል። ስለዚህ ስንት ቦታ አለ? ሀያ ሁለት ብቲ ምን ብቲ፣ ፒያሳን ብቲ፣ ሪስቶራንት ብዙ ቦታ አለ አይደለ? ስለዚህ የማይሆን ቦታ ላይ ቅጣት አለብሽ ተብለሽ ስትሄጂ፣ ከዛ በኋላ እሱንም በቀረጻ ነው እንደሚሄዱት። ቅጣቱ ምኑ ላይ ነው ታዲያ? አይ አለመሄዷ ምንድን ነው በቃ። ጀስት ምንድን ነው ትሄዳለች። ያው ፒክቸር ትነሳለች ምናምን ምናምን ነው የተባለው። ፒክቸር ተነስታ ከዛ በኋላ ቅጣቷን ተከታለች ነው። ካልተቀጣች ደግሞ አላቸው የራሳቸውን። ብዙ ስለአንደኛ አልከታተልም፣ ጌሙን ግን። በቃ ቅጣቷ የነበረው አንደኛው ቅጣት ተብሎ የተቀመጠላት ያ ነው። ሁለተኛው፣ ሁለቱን ቅጣቶች ደግሞ ላይቭ ላይ እዛው ተቀታለች። መጨረሻ ላይ ግን ተደፈርኩኝ ብላ በእንዲህ አይነት መልኩ መታለች የሚል ነገር ደግሞ ተነሳ። ይህንን ስንመለከት እውነት ሶሻል ሚዲያ ላይ የምናያቸው ነገሮች ሁሉ እውነት ናቸው ወይ? አፈቅርሻለሁ ያለሽ ያፈቅርሻል ወይ? የሱስ ፒክቸር ነው ወይ? እኔ ከዚህ በፊት አንስቼዋለሁ አይደለ? እኔ ራሴ የሰራሁት እኔ ራሴ የሰራሁትን ፕሮግራም ማለት ነው። የሀበሻ ዊክሊ ፕሮግራም ነበር አይደለ? ጄቲቪ ላይ። እዛ ፕሮግራም ዋና አዘጋጅ ሆኜ አንድ እየሰራሁት በተለይ ከዚህ ከማህበራዊ ትስር ገጽ ጋር በተያዘ በደንብ አሉን ያሉ በቃ በስነ ስርዓቱ መጥተው ከዛ በኋላ አንድ እናት የልጃቸውን ፒክቸር አድርገው ይቅርታ ለእናቶች ክብር አይመጥንም። ይሄ ሁሉንም እናትም የሚወክል ነገር አይደለም። እሳቸው ግን በኢንተርቪው ጭምር ሰጥተዋል እና ሄደው ከዛ የጎረቤት ልጅ ሆነ እዛው ካሳደጓቸው ካሳደጓቸው መካከል ነው። እና እሱ ደግሞ ገና ትንሽ ነው። እሱ ደግሞ የሌላ ሰው ፒክቸር ተጠቅሞ ነው እንትን የሚላቸው ማለት በኋላ ልደታ ምንድን ነው የሚባለው፣ በጣም ታዋቂ ሆቴል አለ ልደታ አካባቢ ላይ ስሙ ለጊዜው ማስታወስ አልቻልኩምና ከዛ እዛ ሲሄ ሲገቡ ማን ነው ጠባቂው ያጩጬ